ያቃተ የምትመጣዋ ሴት ሁሉ ወደ አንተ ገንዘብህን ብላ ምትመጣ ስለሚመስልክ፣ አይደል? ይሄ ትክክል። አዎ፣ ይሄ እንዳለ ሆኖ ግን እዛ ደረጃ ላይ ስጋቴ ነው እሱ። አቢባ እኔ አሁን እንዳልኩሽ ሪያሊቲው አርባ ዓመቴ ነው። እኔ ሰላሳ ስምንት ያልኩ ጀስት ለፈን ነው። ከአርባ ዓመት በኋላ እኔ አሁን ሀምሳ ለመድረስ ስልሳ ለመድረስ በጣም ቅርብ ነኝ። ማለት ወይኔ ይታይን ምናምን ነው። ነገ ልሞት እችላለሁ። አላህ ነው የሚያውቀው። ያኔ ግን ምን ይሆን አልመሰለሽ? ፋይናንሻሊ በጣም እያደግሽ በሄድሽ ቁጥር ምን ይፈጠርብሻል? አሁን ያልሽው ነገር ቶታሊ ይጠፋል። በቃ በፍጹም። ይሄ ሰው እኔን እየፈለገኝ ያለው አስገብጠክ፣ ወደ ህይወትክ ያልሆነ ህይወት እንዳትኖር። ገባክ። ራሱ አሪፍ በላከው፣ በትክክለኛው ሰዓት ቀስ ብሎ ደግሞ። ወንድ ልጅ ነው ወንድ ልጅ በሰማንያ ዓመቱም ይወልዳል። ስለዚህ ቀስ ብለህ እራሱ በጻፈው ሰዓት በመጣ ሰዓት ይምጣ መሰለህ። እኛ ይሁን ብለን እኛ አስበን የምናደርገው ነገር ለእኛ ትክክለኛው ነገር አይደለም። እሱ የሚልከው ነገር ነው ትክክለኛው ነገር። ከአንተ የሚጠቅቀው ዘና ብለህ ፈታ ብለህ ደስተኛ ሆነህ ህይወትን መኖር ነው። እራሱ ሳታገባ ብትሞት እራሱ ፈጣሪ ትክክል ነው፣ አይሳሳትም። ቀን ሳታገባ ብትሞት ትክክል ነው። በቃ አንተ ስትፈጠር አግብተህ እንድትኖር አልነበረም የተፈጠርከው። ማለት መቀበልማ ትዳር በጣም አስፈንድቦካል ማለት ነጣአንገብግቦኛል አሁን ው የምቀመጥበት መጅሊስ ይሄ ሶፋ ይወላ ቤቴፎ አራት መኝታ ነው በዚህ በኩል ወደ ውስጥላለው ወላሂ ምንም በቃ፣ ቢግ ፕሮብለም ለዛ ነው የምልሽ እኮ ይሄንን አላህ እንዲሰጠኝ ወይንም ደግሞ ቀኑን እንዲያፋጥንልኝ ነው። ሰላሳውንም ቀን ሀያ ስምንት ቀን ምናምን፣ ወላሂ ኦክሱም ቢላ ከቤቴ ውጭ የትም አልሄድኩም። ለምን በቃ ረመዳኑን በደንብ አርጌ ነው የሰራሁበት አላህ ይቀ ቀበለኝ ከሰው ሰው ጋር ስትሄጂ፣ ወይ ደግሞ በጣም ቆንጆዬ ልጅ አለች፣ እሷን ልዳረግ ሰጀስት እያደረጉኝ ነው። ችግሩ እኮ አንቺ ጋ አንቺ ጋ ያሉት ከሀገሮ ውጭ ናቸው።

እውነት ነው። እዛ ዘ ቢግ ፕሮብለም አይ ቲንክ እሱ ነገር ችግር ነው። እንዴት ትኖራለህ? እንደማትወድቅ ለጥቅም እንደመጣ በቃ አንተ ነህ እሱን ነው እንደሆነ ልብክ ነፃነት አይሰማህም። ከእሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም። የእውነት የምታደርገው ነገር ሁሉ የእውነት አይሆንም። ከእሷ ጋር ለምን ውስጥክ ከሚ እቺ ሴት እኔን አትወደኝም። እቺ ሴት እኔ ጋር የመጣችሁ ብሬ እንፈልጋለን እንጂ ካፈቅ ለምታፈቅረው ሴትማ ወንድ ልጅ እኮ በቃይ ያለውን ሁሉ ይሰጥ የለ እንዴ? እሱ ነው የምልሽ። ምንም ማለት አደለም ነገሩ ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሙ ያዞርላታል እኮ። አረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን። በቃ አልተስማሙም። አልሐምዱሊላህ። አንቺ ስትበጭ የነበረው ይሄ ነበር። አሁን ደግሞ አላህ እጥፍ እጥፍ አድርጎታል። ምንድን ነው የምትፈልጊው? የፈለግሽውን ነገር ላድርግልሽ ብሎ ሰምተውት ወላ ከሀምሳ ሚሊዮን ብር በላይ ቤት ገዝቶላት ሀያ ሚሊዮን ብር በላይ መኪና ገዝቶ ምናምን የሚሰጥ ወንድም አለ፣ አላህን የሚፈራ ገባሽ አይደለ? ምንም ማለት አይደለም። እኔ የገንዘቡ ጉዳይ ሳይሆን እንዳልሽው ቅርሻ ላይ ያልሽው ነገር ያስኬዳል። ምናልባት እንደማትወድክ እያወቅ ፊሊንግክ፣ እንደማትወድክ እያወቅ ሰውነት ክሺ ብሎ አይታዘዝልክም። ከሷ ጋር ለምታሳልፈው ነገር ደስተኛ አትሆንም። በልብክ ካልተመቻቸ ደግሞ፣ ልብክ እርፍ ካላለ ደግሞ አንድ ሰው ላይ ሊሆን አይችልም። ደስተኛ ህይወት ልትኖር አትችልም። ረዋን እኮ ረዋንን እኮ ነው ያልኩት። ውዶች፣ በእናንተ ኮመንት መሰረት ረዋን በጣም በጣም አሪፍ ልጅ ናት። ረዋንን ማስተዋወቀክ ብትጠናኑ ደስ ይለኛል። በጣም ረጋ ያለች ክን ያለች ኢማነኛ ልጅ ናት። አላህ እንግዲህ ግን ምንድነው እንድ ሳይድ ያደረኩት ቅድም ያልሽው ነገር፣ አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል፣ ሰዓቱ ይኖራል። ገባሽ ጊዜ፣ ማምነው ትዳር ከሶስት አመት በላይ የመጠንከር እድሉ ሰፊ ነው። አሁን በትኩሱ ነው ብዙ ሰዎች አደጋ ውስጥ የሚገቡት እና ጎግልም እኮ ጎግልም እኮ ይላል አምስት አመት የቆየ ትዳር ሰክሰስፉል ተብሎ መጠራት ይችላል። ከአምስት ዓመት በኋላ ነው ዳ ሰክሰስፉል መባል የሚችለው። ለአምስት ዓመት ሁሉ መተዋወቂያ ነው፣ እርስ በርስ መቀናኛኛ ነው፣ መተዋወቂያ ነው። ባህሪ ለባህሪ የሆነ ደግሞ አንዳንዴ አብረ ከመቆየት ብዛት አንድ አይነት ይሆናል ባህሪ። በጣም ትግባባል። ልክ እንደ ወንድምና እህት አንድ ቤት እንዳደገ ሰው ትግባባለ፣ ባህሪ ለባህሪ ትተዋወቃለ። አብሮ መቆየት ማለት ነው አብሮ ጊዜ ማሳለፉ ከአምስት ዓመት በኋላ እየተላመዱ ስለሚሄድ በትንንሽ ነገር አይጨቃጨቁም። አሁን እኔና ባለቤቴ አስራ አራት ዓመት ነው አንድ ቤት አብረን የኖር ነው። በፊት በምንጨቃጭቃባቸው ነገሮች ብዙ ነበሩ። እየተላመድን ስንመጣ አሁን በሲምፕል ነገር አንጨቃጨቅም። ኦልሬዲ ባህሪው ነው አውቃለሁ። ለምሳሌ የመሰ ባ ያውቃለሁ ትግስት ስላለ እዛ ላይ ብላ መጣሽው እሱም እዛ ላይ ብላ መጣሽ። እሽ ጎሄድ እሱ ነው ትግስትን የተማርኩት እኔ እኔ በፊት ነጭናቸው እኔ እናድድ ነበረ። ለምን አላስታወስክም? እንደ እኔ እና ላረክም ቅንድቤን ተቀንድቤ መጥቼ አንተ ግን አላደነቅክም። ልብ አላልክም። አዲስ ነገር አዲስ ልብስ ለብሼ አንተ ግን ልብ አላልክም። አየቀርል አዲስ ልብስ ያምራል አላልከኝም? ምናምን በሲምፕል ነገር እጨቃጨቀው ነበር ድሮ። አሁን ላይ ግን በእንደዚህ አይነት ነገር አልጨቃጨቅም። እንደ ወጣት እንደ ቲንኤጀር ምናምን አሁን በቃ ልንጨቃጨቅ የምንችልባቸው ነገሮች ቀንሰው ቀንሰው ደብዝዘው ደብዝዘው ጠፍተዋል። በጣም ተግባብተን በቃ አዶሎ ለባህሪ በጣም ተዋውቀናል። አልሃምዱሊላህ በጣም አስራ አራት ዓመት ባይዘ አስራ አራት ዓመት በጣም አልሃምዱሊላህ በጣም ትልቅ የአንድ ሰው ከተወሰነ አመት በኋላ ራሱን የሚችልበት ነገር ነው። እና እንግዲህ አላህ አስራ አራት አመት የአማረ ትዳር በአራት አመት ጨምሮልሽ ደግሞ ከዛ በኋላ መፋታት የሚባል ነገር አይኖርማ። ታረጃላችሁ ሁለታችሁ አብረን አርጅተን ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን። ብዙ ነገር አሳልፈን ነው እዚህ የደረስነው። በጣም ብዙ ስትራግል አይተናል። እኔ እና እሱ አብረን ለመሆን ብዙ ፈተና ከቤተሰብ ከምን ከምን ከምን ብዙ ነገር አይተን በብዙ የተፈተነ ትዳር ነው። ለልጆቻችን ቁጭ አድርገን ታሪካችንን እነግራቸዋለን፣ እና በጣም እነሱን በኩራት በደስታ አሜን። ይሄ በጣም ትልቅ ነገር ነው። ዋናው ነገር ሀቢባይ፣ ቅድም ያው የመጣሁበት የአካውንትሽ ጉዳይ ነው። በተቻለሽ መጠን እንትንሽ ላይ እኔ አሁን ሁሌ የማስበው ምን መሰለሽ፣ ሰውም እንዲተገብረው ብዬ የማስበው የሰው ልጅ ጠላቱን መቀነስ ነው አለበት እንጂ ማብዛት የለበትም መጨመሪያ የለበትም። ጠላትሽን እየቀነስሽ እየቀነስሽ ሰላም እየፈጠርሽ ምንም የራስሽን ሕይወት የምትኖር እኮ ልጆችሽ ጋር ከባልሽ ጋር ቤትሽ ውስጥ ነው። ማንም ሰው መቶ ቢላ ይከፍልልሽም ገባሽ። ፈሪ እንደሆነ እየመከርከኝ ነው። ፍራቻ አይደለም እሺማስ በግድ ጉዳይ ሀቢባ አስቀየመችን፣ የሚል አንድ ሷንታ እ አለቢ በተበዳይ ድምፅ ስለ ሆንኩኝ እኮ ነው። ህገ ወጥ ደላሎች ብር ከፍለዋቸው እኮ ነው። እነሱ ህገ ወጥ ደላሎችና ሌቦች ፎቶቸውን ለጥፌ ለዓለም ያሳየኋቸው፣ ሌብነታቸውን ያወጣሁባቸው ሰዎች ናቸው። ቲክታከሮቹን ሄደው ከፍለዋቸው ሀቢባን ከቲክቶክ አስጠፉልን፣ ላይቫቸውን የከፈቱ እኮ ሀቢባን አላማቸው ምንድን ነው ሲባሉ ሄደው የኔ የኔ ወገኖች ሄደው ቤታቸው ገዝት ገብተው ለምንድን ነው ሀቢባ ላይ ሪፖርት የምታስደርጉባት ቁጭ ብላችሁ ምን አድርጋ ነው ሲሏቸው እኛ ምንፈልገው ሀቢባን ከቲክቶክ ላይ ማጥፋት ነው። እሱ ይኸው ስክሪን ሪከርድ አሳይካል። እሷ ከመጣች ጊዜ ጀምሮ አምስት ሺህ ህዝብ አፍና ይዛ እኛ ፖለቲካችንን እንዳንሰራ የያዘችው የከሌን ብሄር አፍና ይዛ ይኸው የእንትን ብሄሮችን እንዳለ አፍና ይዛ እኛ ፖለቲካ እንዳንሰራ በግልጽ እናገራሉ። የአማራ ልጆችን እንዳለ አፍና ይዛብን ፖለቲካ እንዳንሰራ አደረገችን። ስለዚህ እኛ ፖለቲካችንን መስራት ምንችለው ሀቢባ ከቲክቶክ ስጠፋ ነው። ሪፖርት አድርጎ ሀቢባ ላይ እያሉ ፎቶ ይለጥፈው ቁጭ ብለው ላይቭ ላይ ሴቶች አይደሉም እኮ ወንዶች ቁጭ ብለው አምስት ወንዶች ይኸው ብለዋል። እየነገርኩ ነው። እኔም ስክሪን ሪከርድ አለኝ፣ ተልቁልኛል ቁጭ ብለው። ስለዚህ ለእነሱ እጅሽን ስጪ እያልከኝና አንገትሽን አይደለም። ለእነሱ እጄን አልሰጥም ማለት ሳይሆን እንደዛ ማለት ሳይሆን ምናልባት የቲክቶክ ጉዳይ ማወቅ ያለብሽ፣ ስለ ፖለቲካ የሚወራበት ቤት ላይ ፖለቲካ ያለው ሰው በታምር አንቺ ጋር አይመጣም። ገባሽ? ችግር ያለበትሰውስ የምንልሽ ፈልግ የመሰለች የፖለቲካን ጉዳይ ውስጡ ያለ ሰው ቁጭ ብሎ እነሱንም አያዳምጣቸውም ካልፈለገ። ይሄ ፖለቲካ የሚፈልግ ሰው ግን ስቲል አለ እነሱ ጋር እኮ። አንቺ አሁን ለምሳሌ ፖለቲካ የሚያራምደው ሰው የራሱ የሆነ ኮንቴንት አለው፣ የራሱ የሆነ ስራ አለው። በራሱ ወይ ነው እየሰራበት ያለውና ጥሎ የሚያደርጉትም አሉ፣ የሚያዩትም ሰዎች አሉ። ሀቢባ ጋር መጥቶ የሚያየው ግን ስቲል ፖለቲካ ሆነ ነገር ይፈልግና፣ ሌላውን ግን ኖርማል ላይፉ መኖር የሚፈልግ ሰው ነው አንቺ ጋ ያለው። እነዚህ ሰዎች እኮ እሱ እነሱ ጋር አይሄዱም፣ አንቺን ባትኖሪ ማወቅ ያለብሽ ነው አይሄዱም በብዙ ነው ምልክ ለዚህ ነው እኔን ከማስጠፋት ይልቅ ከእኔ ተሽሎ መገኘት ሀቢባ ምን አድርጋ ነው ህዝቡ የወደዳት ሀቢባ ምን አድርጋ ነው እነዚህ አምስት ሺህ ሰው ላይቫን ቁጭ ብሎ ሚያየው ምን ስላደረገች ነው ብለው አጥንተው እኔ ከኔ ተሽለው ተገኝተው ከኔ በልጠው ተገኝተው ህዝቡን መያዝ እየቻሉ ህዝቡን ለመያዝ እኔን ማጥፋት ለምን ያስፈልጋል ይሄ አምባገነንነት ነው ይሄ ጉልበተኝነት ነው ለእኛ ምናልባት አንደርስታንድ እናጠፋታለን አንደርስታንድ ያደረግሽበት መንገድ ሊሆን ይችላል። አቢባይ ግን አንድ ነገር ልንገርሻ፣ አሁንም ጠላትን መቀነስ ነው እንጂ እየጨመሩ መሄድ አስፈላጊ አይደለም። በቃ አንቺ ቁጭ አሁን እኮ በአታወሪም አምስት ሶስት ሺ ሰው አንቺ ማየቱ አይቀርም። በቃ ለዚ ቻንስ እጅ ስጪ እኮ ነው እያልከኝ ያለከው? እጅ ስጪ እጅ ስጪ አይነት ሳይሆን፣ ሰላም ፍጠሪ ከማንም ጋር እኔ በጣም ይቅርታ ሰው አምስት ሺህ ስለሚያየኝ፣ ይቅርታ አድርጉልኝ። ከዚህ በኋላ ግን ማንም እንዳያየኝ ጥረት የቀረው ግን ውስጡ ገንዘብ ነበረው ያላወጣውት፣ አታወጭም ነበር ገንዘብ ነበረው። ፎሎ እኔ የውልቅ ይሄ አካውንት ገና በሶስትና በአራት ቀን ነው መቶ ስንት ነው መቶ አስራ ሁለት ሺህ የገባው በሶስትና በአራት ቀን ነው። እኔ ህዝቡ ፈልጎ ነው የሚከተለኝ። ግን ውስጡ ያወዝ ያላወጣዋት ገንዘብ ናት ያሳዘነችኝ እንጂ ፎሎ ብርቅም ድርቄም አይደለም። አይዞሽ ይመለሳል። ካልተመለሰም ደግሞ ጦስሽን ይዞ ይሄድ። ሚ ላ ኤኒዌይ ቴንክዩ አቢባይ ደህና ሁኚ። በጣም አመሰግናለሁ። እስካሁን እስካሁን የተናገርኩት ነገር ማንንም ለመንካት ማንንም ለመደገፍ ማንንም ለመንቀፍ እንዳለው ነገር ያወቁልኝ። ጀስት ቲክቶክ ነው ያገናኘን። ሁላችንንም በተቻለን መጠን ሰላም ብንሆን ፍቅር ብንሆን ያ ነው ወደፊት ያለው የሚያዋጣንም እሱ ነው። እኔ ለምሳሌ የሆነ ሀገር ትራቭል አድርጌ ብሄድ ሀቢባ ያለችበት ሀገር ብሄድ እህቴ ያለች ብዬ ችግር እንኳ ቢመጣብኝ ነች። ሶሻል ሚዲያ ወላሂ በጣም ህይወቱን ቀይሮበታል። ብዙ ሰው ተጋብቶበታል። ብዙ ሰው ህይወቱን ፈርሷል። ብዙ ሰው ህይወቱን ፈርሷል። ስለ አሁን የሚመጣውን ኮመንት ጠብቂ። ብዙ ሰው ብዙ ሰው ወላሂ፣ ሰዎች የሆነ ነገር ላይ በሚዘምቱበት ሰዓት ያ ሰው እንዴት ውስጡ እንደሚጎዳ እኔ እዚህ ሶሻል ሚዲያ ላይ እናንተም የምታቁት ነውና የተቀጠረን ነገር ያን ሰው በፊት ከነበረው ባህሪ ሌላ አውሬ የሆንበት ነገር ነው የሚመጣው፣ አንዳንዴ ሲነካ እና በተቻለ መጠን በተ አሁን አንዳንድ ሰው ኦፍኮርስ መጥፎ ነገር ሊሰራ ይችላል፣ የሆነ ነገር ሊያደርግ ይችላል። ማለት በጣም የፈጠጠ ነገር ላይሆን ይችላል ያ ጉዳይ ግን የሆነ ነገር ደግሞ ሲያደርጉት አውሬ ሆኖ መጥፎ ነገር ብቻ ሲያደርግ ታያለሽ እና ሰውንም ይቀይራል፣ የሰውንም ባህሪ ይቀይራል። እና በተቻለ መጠን ጀስት ለሰውም ስሜት ቢኖርን ለምን ሀቢባ፣ እዚህ ጋር የምታወራው ነገር እዚህ ጋር አይቀርም። ባይዘወይ ዩቲዩብ ላይ ቢዝነስ ይሰራበታል። በጣም በጥሩ ስክሪን ሪከርድ አድርጎ ኤዲት አድርጎ ደግሞ ጠዋት መንሱር እንዲ ያለ ሀቢባ እንዲ ያለች ብሎ እንጀራ ደግሞ የሆነለት ሰው አለ። ያ ነገር ደግሞ ዩቲዩብ ላይ ይቀመጣል። እያንዳንዱ የስድብም ጉዳይ የሀሜትም ጉዳይ የምንም ነገር ሲመጣ ይህንን በዛ ወይ እንድንወስደው፣ እኔ ሶሻል ሚዲያ ገጸ በረከት ነው ብዬ ነው የማስበው። ከሶሻል ሚዲያ እኔ ወላሂ መጀመሪያ አንቺ አልነበርሽም ይሆናል በዛ ሰዓት አራት ዓመት አራት ዓመት ሶስት ተኩል ምናምን በፊት የምጫወት ነበር። ሁለት ሺህ ዶላር አንድ ሺህ ዶላር፣ በቃ ሲምፕል ነበር ለእኔ ኤቭሪዴ ኤቭሪ ደይ ይሄ ሽቶ የሚቀባው ይሄ ጉረኛው፣ የፈለከውን በለኝ፣ ግን ዱአ አድርግልኝ። በቃ ሀጃ ስላለኝ ይሄን ሀጃ አላህ እንዲያወጣልኝ ዱአ አድርጉልኝ። አንደኛ፣ ሁለተኛ አብር እንለወጣለን። ቲክቶክርገው ዱአ አድርጉልኝ። አፉ በሉኝ ተንክባቢ ማስረል